የሆነ ነገር ልንገራቸው ይሁን? እኔ ስለሰራበኝ ምስጢር አወጣቸዋለሁ። ቆዩ ኢካቱ እዚ ከወጡ አይቻልም። ሁባ እየታየት ነው፣ ሁላችሁም ማለት ነው። ሁባ እያስቀመጠችው ፎቶ አስቀምጡ። ለሚን በጣም ትወቃለች። ሁላችሁም አስቀምጡ የእኔ ውዶች። ቅዱስ ማን? ቅዱስ ማን ነው? አታወረም ወይ አታወሪም? ብሎግ ነው የሚያደርግሻ አንድ ቀን ሀይሚ እየዘቀዘቅሽው ሰው ነው መሰለኝ። እንደዛ እኛ ጋር መከላከል ፈልገሽ ነው። ገዳም ነው የሚያስገብሽው እና አይቼ ነው የወጣው። ቅድስ ማንሽ ማንሽ? አውሬ ካላወረሽ ጊሎግ ትበላለሽ፣ ትወጪልሽ። እንዲያውም አድሚን እራሱ አለው። እናንተ አድሚን እራሱ አለ። ማን ነው ለማን ይጅለ ነው

ውዘር ፎቶ አዲስ ፎቶ ቀይራ፣ አዲስ ፎቶ አርጊ፣ ዛሬ ፎቶ እሺ፣ ምን? እሺ፣ ምን እናንተ ሀምሳ ምናምን እግዚአብሔርን ቅዱስ ማለት ነው። አንድ ነገር ሀይሚ ሼር አድርጎ ወይስ ኮሜንት

እቺ ሰላም ሰላም ያለችውን ሰምተሻል? እንደ ይሄን ፎቶ አስቀምጣ ይሃይማ እኮ ሰሚች ያለው እንቺ ሰሚች ያለው አዎ፣ አንድ ወር ነው የሚከረብትላት። ባንጋሊን አገብታ ነበረች። ባንጋሊን አገብታ አንድ ወር ከሶ ጋር ሆና ወጣች። በቃ ባንጋሊን ማለት ሃይሚ ማለት እሷን መስላ ነው እንዴ? እሷን መስላ ነው። እንደዚህ አይነት የምሰጠው እቺ የመዳን ባል የሚታማልን ሴትዮ። አንዳንድ ሰው በፊልተር እንኳን ያምራል። ፊልተሩ ራሱ ማለት ነው። በፊልተር ራሱ ምን እንደምትመስል ይዋል

ሁሉን ነገር ትቻለ የምር በኢየሱስ ኔ እንደዚህ አልጠብቅም። አቡ አንቺን ፈልጌ አይደለም፣ ፈልጌ አይደለም

ምን ማለት ነው አይገበኝ ምን ልዩ ምስጢር ይ እሷ የምትደግፈው ምን ወልዳ ወልዳ የደበቀች ነገር አለ? እንደዚህ አይነት እርካሽ ወሬ በሀይሚ አስመስላችሁ። እሷ ማለች እኮ ባለፈው ቪዲዮ ላይ ማለት ነው ባለፈው ጊዜ

እናንተ የምነግራችሁ ነገር እግዚአብሔርን ቅዱስ ማለት ነው። ለሃይሚ ኮሜንት ቢሰጣ ምንም ቢሰጣ የምር እናንተ ታራፍ ትሆኑ አታመጡና አትቆስሉ። ደስ እግዚአብሔር